ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ናችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ሰሞኑን በእነ በእስክንድር በአፋር በኩል እንግዲህ በተለይ ሸዋሮቢት አካባቢ ከአብ የሚገኙ ፋኖች በጣም ከነ መከታው ውጭ ነበረ፣ ወጣው ነበር ምክንያቱም ደግሞ እንግዲህ ሸዋሮቢት አካባቢ ያሉትን ኮሎኔሉና መከታው እንግዲህ እነ እስክንድርም ጨምረው በስብሰባ ሰብስበው እንግዲህ መረጃ በመረጃ አስቀምጠው እንዴት እንደሚሰሩ አስቀምጠው እንግዲህ ሁሉም ተራ በተራ እጃቸውን እንዴት መስጠት እንዳለባቸው እና ከዚህ በፊት እንደነገር ናቸው። እንግዲህ የአፋድ አመራሮች እንግዲህ ውጭ መውጣት ከፈለገ ወደ ውጭ ይወጣል፣ ስራ ከፈለገ ስልጣን በክልሉም በፌዴራልም ይሰጠዋል፣ ከፈለጉም ደግሞ ነጋዴ የሚፈልግ ካፒታል ይሰጠዋል፣ ስራ ማስጀመሪያ በሚሊየን ብር ይሰጠዋል የሚል ስምምነት ላይ ለህዝቡ ሁሉም ሲያስተጋባ መኖር ነው እንግዲህ መረጃ ወጥተን ነግረናቸዋል ማለት ነው። ስለዚህ በትላንትና ሁለት እንግዲህ ይህንን መረጃ ለአመራሮች በአፋድ በሚገኙ በሸዋ አካባቢ ለሚንቀሳቀሱ አመራሮች እንግዲህ በስልክም በአካልም ስብሰባ ማሳወቁና ከዛው ስብሰባ ውስጥ እንግዲህ በጣም ከፍተኛ የሆነ ፀብ ቀረሽ መተኳኩስ የቀረው እንግዲህ ንትርክ ተፈጥሮ ነበረ። በዚህም እንግዲህ ለምንድን ነው ምንሰተኛ ወጣ ነው ለአማራ ነው እንጂ ሸወዳችሁን በሚልህ እንግዲህ ርስ በርስ መሳሪያ እስከ ማቀባበል ድረስ የደረሰ እንትርህ በዚህ ምናልባት እምቢ ሚል ከተፈጠረ ብሎ እንግዲህ ከጀርባ መከላከያን አዘጋጅቷል። የነሱን ኃይል አዘጋጅተው ነበረ። በዚህም መሰረተ እንግዲህ ለከተማው ሲባል ከተማ ለሕጻናት ለሌሎች ሲባል እንግዲህ ብሎ የከተማው ትላልቅ ሰዎች ወጥተው ለምነው እንግዲህ ይህን የርስ በርስ እንትን ማስቀረታቸው መረጃው ደርሶናል ማለት ነው። በዚህም የተነሳ እንግዲህ እነ እስክንድር እነ ከተው በጣም ውጥረት ውስጥ ናቸው። በዚህ ከቀጠለ እንግዲህ እስካሁን ያሰጡትን እጅ አሰጥተው እንግዲህ ክደትም በብልጽግና ክደት ሊፈጠርባቸው እንደሚችል እንዲሁም ደግሞ በተለያየ መንገድ እንትን ብለው እንግዲህ ለስልጣን ብለው ጠርቶ እንግዲህ ሊያስሯቸው እንደሚችሉም እንግዲህ መረጃ እየወጣ ነው ማለት ነው። ስለዚህ ይህ አጋጣሚ እንግዲህ የአማራ በደል ይቀንስ፣ የአማራ ተንሳኤ በተሎ ባጭር ይጠር ሲለው እንግዲህ ይህነን እንዲለፈልፉ ይህንን እጃችሁን ስጡ ወደሚል ሚል ሰብስበው እንግዲህ ይህንን እንዲሉ አስገድዷቸዋል። ይህ ደግሞ እንግዲህ ለአማራ ሲል የተደረገ ነገር ነው እና በዚህም መሰረት ደግሞ እንግዲህ አብዛኛው እጃቸውን የሚሰጡት የሚሰጡት በተለይ አመራሮች እንዲጎበኙ ይደረጋል። ብር ይሰጣቸዋል። ሹመትም እየተደላደላላቸው ነው። በአማራ በአድማ ብተና፣ በሚሊሻ አመራር አብዛኞቹን እንግዲህ የመደቧቸው እንጂ በጣም ለተወሰኑ ለናቤ ምናምን በክልል ደረጃ ዝም ብለው ደግሞ በቅርብ ለመከታተል ደግሞ እንግዲህ በፌዴራል ደረጃ እንደሚያስቀምጧቸው መረጃዎች ወጥቷል። ስለዚህ አሁን ሁሉም ለአማራ ብሎ የወጣው ባለማወቅ የተሸወደው አመራር ሳይሆን አመራሮችም አሉ በእርግጥ አመራሮችም አባሉም እንግዲህ የብልጽግና ሰለባ እንዳይሆኑ ከፍተኛ ዘመቻ ሰሞኑን ቢቻል በሚዲያ ከፍተኛ ዘመቻ ለእነሱ በማድረግ ነገር ግን የአፋባን ሲከላከሉ በጣም በጣም በጣም በጣም በጣም ብልጠት በሞላበት እየተፈተሹ መሆን አለበት። ምክንያቱም አንዳንድ ሰርጎ ለመግባት እንግዲህ አመች ሁኔታ ስለሚፈጥር ማለት ነው። ስለዚህ አፋብህን የሚቀላቀል የነ አፋድ አባላት በሙሉ ዌልካም ሊባል ይገባል፣ ነገር ግን በጥንቃቄ እንዲሁም ደግሞ እንግዲህ ትንሽ ሳይቆዩ ወደ አመራርነት መቀመጥ የለባቸውም። አመራሮችም ምናልባት እንግዲህ ከአንዳንድ ሰዎች ውጭ ማለት ነው። አንዳንድ ሰዎች እንግዲህ በጣም አሪፍ አሪፍ ሰዎች አሉ። ከነሱ ውጭ እንግዲህ እነሱ በመታለል ስለሆነ ከነሱ ውጭ በጣም ሌሎች በጣም ባይነቁ ቁራኛ እንትን ብሎ ነው ከተከታተል ናቸው ክትትል ከተደረገባቸው በኋላ ነው እንግዲህ ወደ መሪነት መምጣት አለባቸው ይላለሁ። አመሰግናለሁ።